ክብር ቀበር ተሳሰቡ ከንበር ለከንበር ተሳሳቡ ያሉት ግለ ሲባወር እኩል ይሳሰቡ ነው ወይስ ምንድን ነው እያልኩኝ፣ በቃ በጣም ስሜታዩኝ ነበር። ሳያቸው ይሄ ነበረ።

አሪፍ ነው። እንግዲህ አቤል እና ይሄ ልጁ እኔ ምን እንደሆነ አላውቅም። በቃ ከስራቸው ቁት ቁት ይላሉ። ዞር አትውሉም? እንደ ሁለቱ ሲያወሩ የራሳቸውን ነገር ሊያወሩ ይችላሉ ምናምን፣ በቃ የሆነ እንትን። አሁን ሩታዬ ዛሬ በጣም በቃ ናፍቋታል፣ እንደናፈቃት ያስታውቅባታል። እናንተ አብረሽን በጣም ነው የምትወደው ሩታ። እንደው ውሳኔ ወስኝ እንላለን እንጂ ሩታ ኔቨር ጊባፍ አትወስንም፣ ምንም ውሳኔ የላትም ምንም በቃ ምንም ችግር የለባትም። እኔ በጣም ነው የገረመኝ ማርያምን ያቺ ደግሞ ትናንት ቅድም እየየ እያለች ነበር፣ በገዛቸው አብርሃም ከዚህ በኋላ እኔ እናንተ ያለንን ነገር ማቆም አለብን ብሎ እናንተ፣ ድጋሚ ተገናኙ እኮ ድጋሚ ተገናኙ እኮ ዛሬ ደግሞ በየት እያለች ነበር ዛሬ ማርያምን በጣም በቃ እያሳቀኝ ነው። የነሱ ቪዲዮ ከምንም በላይ እያሳቀኝ ያለው እና ያው ሩታና አብርሽ ደስ ይላሉ። ማርያምን አብሮ ቢሆን ሁለቱ እኔ በጣም ነው ደስ የሚለኝ ማንም ሰው በመሃላቸው ሳይገባ። አሁን ይህን ነገር ማድረግ ያለበት ቤተሰብ አብርሃም ነው በቃ። አብርሃም እኮ ነው ያስቸገረው እንጂ ሩታ ምን አደረገች? የኔነት ወለደች። ግን ግን እናንተ የኔ በጣም እየገረመኝ ያለው ሩታ ወገባና አማትም እንዴ! እንዴ ስንት ቀን ነው ከወለደች? እኔ የወለዱ ሴቶች በጣም ብዙ አይቻለሁ፣ እንደው ከመቀመጫቸው እንኳን ማን ካልጋቸው መውረድ እንኳን ብዙዎቹ አይችሉም። የሩታ እግሯን አጣምራ ትቀመጣለች፣ ትቆማለች። ትናንትና እና አይታቸዋል ፍራንክ ስትሰራ እናትየውን። አሁን ደግሞ ዛሬ ደግሞ አይታቸዋል። ስንት ደቂቃ ነው የና አብርሃም ቪዲዮ? ወደ 20 ደቂቃ ነው፣ ወደ 25 ደቂቃ ነው፣ 27 ደቂቃ እንግዲህ። አይታቸዋል፣ ውጭም አላለች ቁማ እንዴ ምን ጉድ ነው ይሄ ወገብ አላማትም እንዴ ኧረ ተይ ተይ አሁን አይታወቅሽም ንፋስ ይገባል ወገብ ላይ በ እንትን ደግሞ ንፋስ ሊገባ ይችላል መጠንቀቅ አለብሽ ማርያምን አሁን አይታወቅሽም ግን ትንሽ ስትቆይ ልታወቅ ይችላል አሁን ምን ብለሽ ትቆማለች ምን ትላለች በጣም ይገርመኛል መጥቀራችን ተንከባከብሩታ በኋላ ሌላ ችግር እንዳይፈጥርብሽ ወገብሽ ማርያምን እንደዚህ እያሉ በጣም ብዙ ሰዎች የተጎዱ ስላሉ እራሷን መጠበቅ ነው ያለባት። ራሷን መጠገን ነው ያለባት። ትንሽ ብትወፍር ደግሞ እንደወለደች እኮ አይመስልም። ቤተሰብ ምንም የመውለድ ፊት ፊቷ ላይ ምንም አይነት በቃ ምንም አይነት የመውለድ እንትን እኔ ምንም አልታየኝም። ማርያምን ነው የምላችሁ። በጣም ደስ ይላል እንደዚህ አይነት ነገር። እውነት እኔ በጣም ነው የገረመኝ። አንዳንድ ሰው በጣም ነው የገረመኝ። ለመጀመሪያ ጊዜ ውታን ሰዓት እንዳልወለደ ሰው እኮ ነው ፊቷም ሰውነቷም ምንም ነገር በቃ አድ የሆነ ነገር ነው። በጣም ይገርማል። በጣም ደስ ይላል። ግን እንደዚህ ያው እንትንኩ ብለሽ ትሮንጎ ሆንኩ ብለሽ እንትን እንዳትዪ እራስሽ መጠበቅ አለብሽ። እንግዲህ ዛሬ አብርሽና ሩታ በጣም ነበረ የሚያምሩት። በጣም በቃ የሆነ በቃ የሆነ ነገር ፍቅር ፍቅር፣ አይናቸው ላይ እንግዲህ እንዲህ ያለ ነበር። ዛሬ እንግዲህ እንደው እንደው እንደው እንደው ሄልሜድ ላይ ቪዲዮ ባየችው አብርሽና ሩታ እኮ አፍ ለአፍ በቃ ሊገጥሙ እኮ ትንሽ ነው የቀራቸው። አያሉ እኮ በቃ አፍ ለአፍ ሊገጥሙ ትንሽ ነው የቀራቸው። እቺን ቪዲዮ ደግሞ ዛሬ በደንብ አርጋችሁ ላይክ አርጋችሁ ወጥሩት፣ ላይኩን አድርሱልኝ። እንደዛሽ ለመናጢ ለሄርሜላ ለማን ነው ከዚህ በኋላ ከህይወታቸው ውጪ። አቤል የምትባል ሰውዬ ከህይወታቸው ውጣ። አንተ ማነስ ምን ውጥ። ያኛው እንኳን ጥሩ ነው። አቤል የምትባል ሰውዬ ከህይወታቸው ምን ቅር ብለው ውጣ፣ አታስፈልግም ሄልሜላ ከዚህ በኋላ አታስፈልጊም። ወደ ራስሽ ተመለሺ። አታለቃቅሽበት እዚህ አታለቃቅሽ። አንተም አብርሃም ራስን በቃ አትተጀል ከዚህ በኋላ ማሞ ቂሏቱን እንግዲህ ከዚህ እያልክ በቃ አርፈህ ሚስትና ልጅን ያዝ። ዛሬ አፍራፋማ ተሳሳሙ ደርሳቸው ሊነበረ እኔ ሳይ ተመችቶኛል። በቃ ቪዲዮ በጣም ላይክ ትልቅ ላይክ ሊያደረግኩላቸው ብዙ ላይክ ቢኖር ብዙ ነበር። ዛሬ የምገጨው አብሪሽ ለልጁ ምርጥ ነገሮችን ይዞ መጥቷል። ጎበዝ በርታ። ምንም ልናንችልም። ዛሬ አስተያየት ነው። ይመቻችሁ። ላይክ አድርጉ። ሲቻ